ሀይሚና ብሩክ ስለተፈጠረው ነገር እንዲሁም ደግሞ ሀይሚን የሚያስገርማትን ነገር በዝርዝር ተናግረዋል ማለት ነው። ቪዲዮንም ቆርጬ አስገባለው ቀጣይ ማለት ነው እና ይገርማል። ሀይሚ፣ ማንንም አትስሚ፣ በቃ አንቺ ወደፊት ተጓሽ። አይዋሽም እኮ ተጣልተን ነበር። አሁን ሰኛ በጣም ሰላምነን ምናምን አትበል። ተጣልተን ነበር፣ አኩርፈሀይ ነበር ግን ልሄድ ስል አስቆምከኝ። እውነት ለመናገር ግን በዚህ አጋጣሚ ልሄድ አልነበረም። በጣም ብዙ ሰዎች ብዙ ነገር እያሉ ነበር እና ልሄድ ሳይሆን አንተ እንድትታረቀኝ የፈጠርኩት ሲስተም ነበር። በቃ ሴቶች ግን ከባድ ናቸው እኮ። አዎ። ግን አንዳንድ ሰዎች ማለት ነው የሆነ ዝም ብለው የሚያወሩ ሰዎች አሉ። ሀይሚዬ ቡራ ትክክል ነው አንቺም ዝም በይ በቃ ለማንም ሰው መልስ አትስጭ። እንደገና ደግሞ አንቺና ቡራ ፕራንክ ስትሰሩ በቃላደለ አደለ ቡራ አንቺን እንደ ጎዳሽ አድርጎ ወይም ደግሞ አንቺ ቡራን እንደ ጎዳሹ አድርጋችሁ እርስ በርሳችሁ እንደ ተጎዳዳችሁ ሳይሆን እናቃለን። እናንተ እንዴት ነው ከካሜራ ጀርባ? አንድ ናችሁ፣ ፍቅር ናችሁ። ግን ስትሰሩ ቪዲዮ በቃ አደለ፣ እናንተን በማይነካ መልኩ ቡራን በማይነካ አንቺን በማያስጠቁር መልኩ ቡራን በማያስጠቁር መልኩ እናንተ ሰላም እንደሆናችሁ አድርጋችሁ ብትሰሩ እኮ ከሰው አይን እራሱ አትገቡም ነበረ ማለት ነው። የምሬን። ዛሬ እንግዲህ ደስ በሚል ቪዲዮ ነው የመጣሁት በሀይሚና በቦራ በዋናነት ማለት ነው። እንዲሁም እንግዲህ ዛሬ ማሂ ኢትዮጵያዊነትን ያስመሰከረችበት ሁሉንም ዩቱበሮች በአንድ ሰብስባ ፍጡር ያስፈጠረችበት ጊዜ ነው። ሲቀጥል በዋናነት በሀይሚና በቡራ በዳኒ ቤት መጥተዋል ማለት ነው። እንግዲህ ዳኒን ታውቁታላችሁ እጅግ በጣም ደስ የሚል ነው። እንግዲህ ስለባለፈው ሀይሚን ስለሰራችው ቪዲዮ ሻንጣ ይዤ ቡታጅራ እሄዳለሁ ስላለችውም፣ እንዲሁም ስለሁለታቸው አለመግባባት በመፈጠሩም በሱም ማብራሪያ ሰጥተዋል ማለት ነው። ስለ እሱ በሰፊው ይዤ መጥቻለሁ። ሰላም ሰላም ቤተሰብ እንዴት ናቸዋለሁ። ሰላማችሁ ይብዛ በያላችሁበት እያልኩኝ ውድ የጨረቃ ቤተሰቦች እንኳን ወደ ቻናላ መጣችሁ። ለእስልምና እምነት ተከታዮች እንግዲህ እንኳን አደረሳችሁ ብያለሁ። ኤድ እየደረሰ ነው፣ ጾማችሁ እያለቀ ነው። አይቲንክ ሁለት ቀን ነው ይቀራችሁና በጣም ደስ ይላል ማለት ነው እንግዲህ ለእኛ ደግሞ ብርታቱን ይስጠን። ትንሽ ይቀረናል ማለት ነው አይዟችሁ፣ በርቱ። የክርስትና እምነት ተከታዮችም ጠንከር በርታ በሉ ማለት ነው። የተወሰነ ይቀረናል ማለት ነው። እንግዲህ እንግዲህ ዛሬ ሀይሚና ብሩክ በሌላ ቤት ሲመጡ እኔ ይደርሰኛል የምር እነሱ የሄዱበት ቤት መቼም በቃ ኖቲፊኬሽን ይደርሰኛል እና በዳኒ ቤት መጥተዋል። ጠዋትም የሆነ ፎቶ እኮ ፖስት ተደርጎ ብቻ እኔ አላስተዋልኩም እንጂ እንግዲህ ዳኒን ታውቁታላችሁ። በዳኒ ቤት መጥተዋል። ባለፈው ሀይሚና እንግዲህ ቡራ ይዞት መጥቶ ሀይሚን ያሰቃያለች ማለት ነው ዝፈኝልኝ ስፖርት ስሪልኝ እያለ እጅግ በጣም እንደዛ በጣም ያስፈራትልች። ዛሬ እንግዲህ ሀይሚ ደግሞ ብድሯን መልሳለች ማለት ነው። የመጨረሻ ነው ያሰቃዩት። ዛሬ ሀይሚም ብድሯን መልሳለች። ነገር ግን ማለት ነው በዋናነትም አስቀድመው እንግዲህ ሀይሚ ባለፈው አንድ ቪዲዮ ሰርታ ነበር ቦታ ጅራ ይሄዳለሁ ብላ ሻንጣ ይዛ መጣ ማለት ነው ማለት ሀይሚና ቡራ ትንሽ ተጋጭተው ሰንብተው ነበረ ከዛ ደግሞ በቃ አኩረፈኸኛል እያወራኸኝ አይደለም ወደ ቡታጅራ ሊሄድ ነው ብላ አንድ ቪዲዮ ሰርታ ነበር እና ስለ እሱ ቪዲዮ ራሱ እኛ ራሱ ምን ብለናቸው ነበረ ሀይሚ እውነት ልትፈት ነው ነው እስኪ እሄዳለሁ ስትለው ይለቀኛል አይለቀኝም የምትለውን አስባ ነው እንጂ እንዴት ነው በትንሽ ግጭት እሄዳለሁ የምትለው መሄድ እኮ መፍትሄ አይደለም የሚለውን ቪዲዮ ሰርተን ነበርና፣ ዛሬ ሀይሚ እውነቱን ተናገረሽ ማለት ነው። ሰምታችኋል። ማለት ሀይሚ አይዋሽም። ተጋሽተናን አለች። ያው ብሩክ ደህና ነን አለመግባባት ተፈጥሮ ነበር፣ ነገር ግን ደህና ነን ብሏል ማለት ነው። ሀይሚ ግን አይዋሽም። ለምን ይዋሻል? ደህና ነንማ ትበል ተጋሽተን ነበር አለች። የእውነት የምር ተጋሽተን ነበር አለች። ችግርም የው ነበረ፣ አለመግባባቶች ነበሩ። አኩረፎኝ ነበር አለች። የምር ነው አኩረፎኝ፣ አያወራኝም፣ ስልክም አያነሳልኝም ነበር አለች እና በቃ ማለት እንደዛ ሻንጣ ይዤ የመጣሁት ወደ ቡታጅራ ሊሄድ የእውነት አይደለም አለች። ማርያምን እኔ በጣም ነው እኔም እኮ ማለት ሀይሚን ጠረጠራት አለው ማለት ትንሽ እንዴት ነው አለመግባባት ያኔ ሀያ አራት ሰዓት አንድ ቀን ብቻ ብሩክ ስላኮረፋት ሻንጣውን ይዛ ጠቅላ ወደ ቤተሰቦች ይሄዳለሁ ስትል እንዲሁ ማለት እንድትታረቀኝ እኔ እያሰብኩት ነገር ነው አለች እኮ ማለት እንደዛ ሻንጤን ይዤ እየመጣሁ የተጠቀምኩት በቃ ስላኮረፍከኝ ስለማታወራኝ እንድትታረቀኝ እኔ ያመጣሁት አይዲያ ነው እንጂ ለሄድ አስቤ አልነበረም አለች ሶ ፕራንክ ነው ማለት ነው የአንድ ቀን ቢሆን ማለት ነው እና እኔ ሀይሚ እኮ በጣም ነው የምታስቀኝ የምሬ ነው የምላቸው ብሩክስ ያኮርፋት የሆነ ነገር እንደዛ ስላት በቃ ነገሮችን ቶሎ ለመቀየር ያያችኋት ግን አይዲያዋን በጣም ብልጥ ስማርት ናት ታዲያ ሀያ አራት ሰዓት ዘግቷት ደግሞ ያንንም ቀን ዝም ብትልም ላያወራት ይችላል ሶ ሻንጣዋን ይዛ ስትወጣ አትሄጂም እንድትሄጂም አልፈልግም ብሎ አስቀራት። ታረቁ ማለት ነው። ያን ጊዜ እኮ ነው እሺ በቃ ላይ ድም ብላኮ ዞር ስትል ያን ጊዜ ነው የታረቁ እና የተባለም እንደዛ ነው። እና በጣም ደስ ይላል በጣም ማለት ነው። እና ያው አለመግባባቶችም ይፈጠራሉ ከዚህም እንዴት ነው ሊፈጠርም ይችላል ከዚህ በኋላ። ነገር ግን ያው በማስተዋል ነገሮችን በደንብ በማየት ነው እንጂ ሻንጣ ይዞ ጠቅሎ ለመውጣትማ የለም። እና ቦራ ግን የጋን ጊዜ በስማም እንዲው ቅቤ ነው እኮ የጠጠ አቴጅም ነው ያላት። ወንድ አቴጅም አንዳንዴ ለቀቅስ የአረጋት ሀይሚ ለምን ትጠበኛለህ እያለች ነበር። አሁን ደግሞ እሱ ደግሞ በቃ ትክክለኛውን እየሰራ ነው ያለ አቴጅም ቀጥ ብለሽ ወደ ቤት ትሄጃለሽ ነው ያላት። እና እኔ ደስ የሚለኝ በቃ አይደል እንደ ባልና ሚስት ማለት ነው ልክ እንደ ሚስቱ በቃ አልተጋቡም እነሱ ግን እየሰሩ ያሉት እንደ ባልና ሚስት አትሄጂም እንድትሄጂ አልፈልግም ቀጥ ሲላት ቀጥ ብላ ማለት ነው እንዲሁም እየፈራችው ማለት ነው እና ግን ደግሞ ሀይሚ እውነቱን ተናግራለች ማለት እንደዚህ የሆነ ነገር ስንኮራረፍ ስታኮርፈኝ ሳኮርፍህ በቃ እኔ ጥፋት ካለብኝ እውነቱን ነግረኸኝ ገርፈህኝም፣ ሰድበኸኝም የሆነ ነገርም ብለኸኝ ብንታረቅ ነው የሚሻል እንጂ ዝምታህ ራሱ ያስጨንቀኛል፣ ብላለች። ትክክልናታይም የምር አሁን ዝም ስትሉ በራሱ እኮ ዝምታ በጣም ትልቅ መልስ እንደሆነ ነው የሚታወቀው። ማለት በቃ ለዛ ለተፈጠረው ነገር ትልቅ መልስ ነው። እና ቡራ ደግሞ የባሳስቀይማት አለው ስለሚል አያወራም፣ ጸጥ ነው። ጸጥ ሲል ደግሞ እኮ ራሱ እየተጎዳ ነው። አንደኛ ይናድዳል፣ ሁለተኛ የሚያኩርፊያት እሷን ትቀየመኛለች ይላል። እና እሷ ያለችው ነገር ጥሩ ነው ማለት። ብሩክ አሁን መድፈር አለበት ሞር ማለት ነው። በቃ አቴጂም እንደዚህ ምናምን ነገር በቃ አለ አይደል? ልክ እንደሚስቱ ማለት ነው፣ ባይጋቡም እንኳን አሁን። በቃ ከዚህ በላይ መግባባት አለ እንዴ? የምር እንዴት ነው? ብዙ እኮ ቀለበት አስረው እኮ ምንም ይግባቡዋሉ። የምሬ ነው ምላችሁ እነሱ ደግሞ የልብ መግባባት ነው ያላቸው። በጣም በጣም ትልቅ ፍቅር ነው ያላቸው ውስጣቸው ላይ እና ስለዚህ ቡራ እያደረገ ያለው ደስ የሚል ነው። አሁንም መድፈር አለበት። ድፈር ድፈር እያለ ነው አሁንም። በቃ ጥሩ እየሄደ ነው ያለው አትሄጂም እንዴት፣ አልፈልግም በማይረባ ነገር እንዴት ነው ጉታጅራ የምትሄጁ ብሎ ነው ያስቀራት። እና ጥሩ ነው ያደረገ የው ሀይሚም የተጠቀመችው ነገር ሀይሚ ግልጽነቷ ግን ደስ አይልም። ምንም ቅንጣት ነገር እኳ እንትን አደብቅም እና ግልጽ ነች የመጨረሻ ማለት ነው። እና እንድትታረቅ ነው ያንን ያደረኩት እንጂ ለመሄድ አስቢ አይደለም ብላለሽ ማለት ነው። እና ደስ ይላል እንደዛ ማረግሽም ማለት ነው እና ደግሞ ማለት ስለ አንዳንድ ሰዎች በውሸት ለሚያወሩት በጣም ሀይሚ ታዝባ ያው ተናግራለች። አንዳንድ ሰዎች ዝም ብለው በቃ ዝም ብለው ነው የሚያወሩ መኖኗቸው ነው ግን ብላ የእውነት ያስቀየመዋትን ማለት ነው እና ትናንትም ቲክቶክ ላይ እንዳያችሁት ነበር ብሩክ ደግሞ በቃ ዝም ባያቸው ታያቸው ያወሩ እነሱ ነው ያለው እውነቱን ነው ማለት ለሁሉም ሰው ማኮመንት ከመለሰች ሪፕላይ ካረገች በቃ ሌላ አቴንሽን ውስጥ ነው የሚከቷት እና ዝም ብለሽ ማለፍ ነው ያለብሽ ሀይሚ ማለት ነው እና እንዲህም የባሰ ነገር ሲሆን ከብሩክ ጋ እንደዚህ ቪዲዮ ስትሰሩ ሁለታችሁ አንዱ ናችሁ የሆነ መልእክት ማስተላለፍ ነው የሚሻለው በኮመንትሪ ላይ ከማድረግ ማለት ነው እና ስለዚህ ታርቀናል፣ ችግሩ ተፈቷል፣ ሰላምንናል፣ ያለ መግባባት ቢፈጠርም ያለ ነው ብለው እንግዲህ ዛሬ ተናግረዋል ማለት ነው። ደስ ብሎኛል፣ የመሬን ነው ምላቸው እና እጅግ በጣም ነው ደስ ያለኝ። ብዙዎቻችሁም ተጨንቃችሁም ስለ ስለነበር ያው ታርቀዋል የሚባል ትናንት ማታን ብንሰማ እንግዲህ ራሳቸው ሲናገሩ ደግሞ ደስ ይላል። ካለባለቤቱ አይነት ድምሳት ነው የሚባል አይደል? በሰው የምሰሙት እና ከራሳቸው የምሰሙት አንድ አይደለም እና ከራሳቸው ስለሰማው ደስ ብሎኛል። ጠዋትም እንደዛ በማሂ ቤት ስለመጡ ማለት ነው እና እንግዲህ ወደ ማሂ ቤት ደግሞ አመራለሁ። ማሂ ደግሞ እንግዲህ አይታችኋል። እንግዲህ ዛሬ በተለቀቀው ፎቶ አንዳንድ ነገር እየተባለ ነበር እና ማለት ሃይማኖትን አስመልክቶ ማለት ነው እና ይሄ እኮ የቆየ ነው ያለ ነው ማለት። ሀይሚ አሁን ሂጃብ የለበሰችው ማሂን ጓደኛዋን ብላ ነው። ማሂ ጓደኛዋ የእስልምና እምነት ተከታይ ናት። በቃ ማለት የጓደኝነቷን ጥግ ላሳይ ብላ ነው እንጂ አሁን ስለ ሃይማኖት ስለ ሃይሜን ብዙ ነገር እያላችሁ ነበር ዛሬ ማለት ነው። ይሄን አግኝታችሁና ይሄን ክፍተት ማለት ነው እና ማውራት አልፈልግም ዝርዝርም አልገባም። እና ሃይሜኮ እንደዚህ አይደለችም እንደዚህ ናት ምናምን እያላችሁ በቃ ምንም የሌለው ወሬ ማለት ነው። እንዲያው ምንድን ወለደ ነው የሚባለው በሬ ወለደ ነው የሚባለው። እና የምር በቃ ልዋልታ ወሬ ይቅርባችሁ። እስኪ የምር ነው የምላችሁ ሃይሜ ራሱ በጣም እየታዘበች ነው ያለችው እና እንደዛ ለብሳ የመጣችው ብዙ ሰው ነው፣ እንደዚህ የሚያደርግ ማለት። እንደዚህ ኢድ ሲሆን ምን ሲሆን ምን ችግር አለው? ዛሬ ሄዳ ከማሄ ጋር እንደዛ አሳለፈች። ነገም እኮ የእኛ ባል ሲከበር ማሄ መታ ከሀይሜ ጋር ታከብር ይሆናል፣ ታሳልፍ ይሆናል ከተመቻ። ይሄ ባህል ነው፣ ኢትዮጵያዊነት ነው። ምንም ችግር የለውም። እንደዚህ እንትን ማለቱ ማለት ነው ማክበሩ ማለት ነው። ው ብዙ ነገር ቪዲዮ ስሰራም ስላየው ማለት ነው እና ትንሽ ነገር እንዴት ነው? ከአሁን ፀጉራችን አለ አደል? ከፀጉራችን ፀጉራችን ጥቁር ነው አደል? ከዚያ ከጥቁር ጸጉራችን ምናልባት አንድ ነጭ ልናገኝ እንችላለን። እና ያችን መዘን ከምናወጣ ለምን ስለ መልካሙ ስለብዙ ስለብዙ ፀጉር አናወራ? ምሳሌ ማለት ነው እና በቃ ሰበባት ፈልጉ ለማለት ፈልጌ ነው ሀይሚን በተመለከተ ማለት ነው። የሰው ልጅ እኮ ፍጹም አይደለም መቶ ፐርሰንትም ትክክልም ላንሆን እንችላለን እና መልካሙን ነገር ብናወራ ማለት ነው ብዬ አስባለሁ። እና እንግዲህ ዛሬ አሪፍ ነው ያሳለፉት እና የፍሬም ሁላቸውም ተሰብስበው በጣም ደግሞ ፕሮግራሙ ላይ እያሳቀኝ ነገር ሁሉም ሰው ምሳ ሲበላ አንድ አንድ ሳህን ራስ ራስን ችሎ ነው የበላና ቡራና ሀይሚ ደግሞ እየዋቸውና ያ ሁሉ ሰው ተሰብስቦ እነሱ እየተጎራረሱ ነበር። የሚያወሩም አብዛኛዎቹም እነሱ ናቸውና መልካም ምኞቷን ሀይሚም ተመኝታለች። ቡራም ተመኝቷል። ቡራ ደግሞ እያጎረሳን ነበር። ቡራ ደግሞ ለምንድን ነው ብዙ ብዙ የምታጎርሳት ብዙ ጊዜ ማለት ነውና ሀይሚን ታውቃት አለ እንግዲህ ምን ያክል እንደሆነችና እንግዲህ ለቀልም ይመስለኛልና በቃ ሀይሚ ውሃ ሁሉ ስጡኝ ስትል ነበር። እና ቦራ በጣም ብዙ ነው የሚያጎርሳት ማለት ነው። እና ብቻ አሪፍ ጊዜ ነበር፣ የምር በጣም ደስ የሚል ኢትዮጵያዊነት ያስመሰከረችበት ማህዬ፣ የኔ ቆንጆ፣ የምር በጣም ነው ደስ የሚል ቪዲዮዋን ሼር አድርጉላት። እኔም ሼር አድርጊላታለሁ፣ ሼር አድርጉላት። ሀምሳ ሺህ ትግባ ማሂ። ስለዚህ እንግዲህ በመጨረሻም የውዳኒን አበረታቱት። ቦራ ሰብስክራይብ አድርጎት በጣም ምርጥ ልጅ ነው ብሏለኝ፣ እጅግ በጣም ማለት ነው። ስለዚህ ቤተሰብ አድርጎት ማለት ነው። ዳኒን ልክ እንደ ፍፄ ሰርቶ መለወጥን የሚፈልግ ነው ብሎ እንግዲህ ብዙ ነገር ብሏል ማለት ነው። ሁላችሁም ሰብስክራይብ እንድታደረጉት ቦራ እንግዲህ በትና ጠይቋል።